የዲያሪው ሚስጥር ድርሰት ወንጌል እሸቴ። የዲያሪው ሚስጥር። እዩቤ፣ በጣም ተደስቻለሁ። እንደዚህ ደረት ላይ ጋደም ምልበል ይቻላል? ያው ተመቻቸውልሽ። የሚያምር መናፈሻ ነው። አየሩ ደግሞ እንዴት ደስ ይላል! የሚያምር ነገር ሁሉ ላንቺ ይገባሻል። ኢዮቤ ምርህን የምርህን አደል? የተደሰትከው ሶሲ፣ እኔ ማስመሰል አልችልበትም። የመንታ ልጆች አባት መሆኔን ስትነግርኝ የሆንኩትን አይተሻል አደል? ሳሩ ላይ ተገላበጥክ እኮ እንደ መደነስም ብለሃል። በማስመሰል ታዲያ እንደዚያ መሆን ይቻላል። አይቻልም ከውስጥሽ የሚወጣ ደስታ ግን የምታደርጊውን ያሳጣሻል። ጾታቸው ምን ቢሆን ደስ ይልሃል? የፈለገውን ይሁን ደስተኛ ነኝ። ዋናው ጤናቸው ጥሩ ብቻ ይሁን። እንዴ እዩ፣ ወደ እኛ የሚመጡት ፖሊሶች ናቸው እንዴ? የት አሉ? የምን ፖሊስ? ወይኔ ወይኔ ያዜ ነው

በመሀከላችን ያለውን ግልጽነት አትርሺ ሶስና፣ መነፋረጥሽን አቁሚና ንገሪኝ። ብትደብቂው ብቲም ጊዜውን ጠብቆ መጋለጡ አይቀርም። መድን እኔ በቃ ማታ ነግርሻለሁ። አይሆንም፣ ቤት ብናወራ ይሻላል። እኔን ለማዳመጥ ብለሽ ሱፐር ማርኬቱን እንኳን እስካሁን አልከፈትሽውም እንዴ? ከስተመር መቶ ያጣናል እኮ ይሁልሽ ዛሬ ካልተናገርሽ ይሄን ሱፐር ማርኬት በፍጹም አልከፍተው። ምን አይነት ጣጣ ነው? እኔ የሶስት ወር ነፍሰ ጡር ነኝ። ምን አየሽ አይደል፣ ውጤቱን። የመጀመሪያው ስህተትሽ ፍላጎት ላይ ያልተመሰረተ ወሲብ መፈጸምሽ ነው። ቆሽ ከዚህ በኋላ ምን ልትሆኝ ነው? ልትወልጅ ነው ያረገዝኩት መንታ ነው መንታ ጾታችሁን ግን አላወቅሁም እንዴ ሌላስ ሊያሳስብሽ የሚገባ ነገር የለም ለዮብ እንዴት እንደምነግረው ያሳስበኛል። ሶስና እንደሚያፈቅርሽ እንኳን እርግጠኛ ካልሆንሽለት ወንድ እኮ ነው መንታ ያረገዝሽው እሺ አሁን ልታሳድጊያቸው ነው አዎ እወልዳለሁ ከመውለድ ሌላ አማራጭ የለኝም። እኔ ማስወርጂው ብዬ አልመክርሽም ግን የሚጠብቅሽ ፈተና ቀላል እንዳልሆነ እንድታቂ ይፈልጋለሁ። እነዲሁን በጣም ይቅርታ። እሺ፣ ተነሽ፣ በሩን ክፈችና ቁርስ ዘዥ። እሺ። ሄሎ፣ ሰላም ሳጅን። አይ አውቅ ያለው እንደምን አደርክ። እንግዲህ እንደነገረችኝ ከሆነ አልደወለላትም። አዎ እሺ እሺ፣ ሳጀን የቻልኩትን ያህል ለመከታተል እሞክራለሁ። ደህና ዋል። ወርቄ፣ ለምንድ ነው እራት አታቀርቢው? እሺ፣ ፍጠኝ ፍጠኝ። ሶስና ሶሲ! አቤት። ለምን አታዩም? ምኑን ደጋግመሽ ስልክ መደወሉን ለምጽፍለት መልእክት እንኳን ምላሽ እየሰጠኝ እኮ አይደለም። ይኸውልሽ ከደወለልሽ ለፖሊስ እጅህን ስጥ በይው። እ እንደዚህም አልለው። እንዲ ሶስና፣ ለልጅቷ መሞት ምክንያት እዮብ ነው። ይህን መካድ አንችልም አይደል? እንዲ ቢሆንም እጅህን ሰጥተህ ወህኒ ይግባ አልለው። ከፖሊስ የሚያመልጥ ወንጀለኛ የለም። የጊዜ ጉዳይ ነው እንጂ የሆነ ቀን መያዙ አይቀርም። ሶስና፣ ነኝ። አንተ እዮሚ? ቀስ ቀስ በይ፣ ድምፅሽን ቀንሽ። እሺ፣ እሺ፣ ቀስ ስላለሁ። የት ሆነህ ነው? ስልክሽ ተጠልፎ ይሆናል። ማን ነው ጠላፊው? መርማሪው እንዲጠልፍ ሊያደርግ ይችላል። የምትረጅኝ ነገር ስላለ ሲም ካርድሽን ቀይሪና ቁጥሩ ላኪልኝ። እሺ፣ እሺ። ግን ደህና ነህ? አይደለሁም፣ አይደለሁም ሶስና። እኔም ደህና አይደለሁም እዮቤ፣ በጣም ናፍቀኛል። ያለበትህ ልምጣ። ለመርማሪው ያለሁበትን አቅጣጫ ልታሳዩ ፈልገሻል? እኔ ስመጣ በጥንቃቄ መጣለሁ፣ እመነኝ። እንድትያዝ አልፈልግም። ጥሩ መደበቂያ ቦታ ፈልገን አብረን እንኖራለን። አላምንሽም ሶስና። እዮ አፈቅርሃለሁ እኮ። ማፍቀር መብትሽ ነው፣ ከኔ ምላሽ አትጠብቂ፣ ኋላ ትጎጃለሽ። እዮብ ሄሎ፣ ወይዘሪት መድህን ታደሰ ሰላም ነሽ? እግዚአብሔር ይመስገን። እቆይ አንድ ደቂቃ ጠብቀኝ። መኪናን ጠግላ ሲይዝ ይቻላል፣ ይቻላል። እዮብ፣ ደህና ነህ? ደህና መሆን አልችልም። ሽሽት ላይ ነኝ። ቆይ፣ እስከ መቼ ነው ሽሽቱ? እንጃ፣ እንጃ፣ አላውቅም። እዮብ፣ በማታውቀው ነገር ውስጥ ራስህን እያስጨነክ እስከ መቼ ነው የምትኖረው? መድል፣ ለአንቺ የምደብቀው ነገር የለም። በጭንቀት ውስጥ ነው ያለሁት። ምን ላደርግ? እጅህን ለፖሊስ ስጥ። እየቀለድሽ ነው? ሰላም እንድታገኝ ስለምፈልግ ነው። በሽሽት ከመኖር ማረቢያ ቤት ገብቶ ቅጣትን ጨርሶ መውጣትና ህይወትን እንደ አዲስ ሀ ብሎ መጀመር ይሻልሃል። ግልጽነትሽን አደንቃለሁ፣ ግን የማደርገው አይመስለኝም። እዮ፣ እባክህን በደንብ አስብበት የምትፈልግ ከሆነ ጠበቃ ልቀጥርልህ፣ ይችላል። እንጃ እንጃ፣ እስኪ አላውቅም። ችግር የለውም በቃ አስብበትና ደውልልኝ። አሁን ወደ ስራ ልገባ ስለሆነ በኋላ እናወራለን። እሺ፣ ቻው ቻው። ዲያሪዬ፣ መተንፈሻዬ ነሽ እና ዛሬም ንጻፍብሽ ዛሬ ሆስፒታል እሄዳለሁ። መንታዎቹ ጾታቸው ምን እንደሆነ አውቃለሁ። ለዩ ብነግረዋለሁ፣ ስነግረው ግን ምን ሊሰማው እንደሚችል አላውቅም። ነው ከተወለዱ በኋላ ብነግረው ይሻላል እንዴ? ወይዘሪት መድን እንደምን ዋልሽ? ሳጀን ኃይሉ እንዴት ዋልክ? ስራ እንዴት ነው? ጥሩ ነው፣ ጥሩ ነው። አረፍ በል። መቀመጥ እንኳን አያስፈልገኝም። እንደተለመደው ትብብርሽ ፈልጌ ነው። ምንድን ነው? እዮብ ለሶስና ስልክ ደውሎ ነበር። ነግራሻለች? አይ አልነገረችኝም። ስልኳ እንደሚጠለፍ ነግሯታል። በተጨማሪም ሌላ ሲም ካርድ አውጥታ ቁጥሩን እንድትልክለት ሁሉ ነግሯታል። ያ ማለት አሁንም የምታግዘው ነገር እንዳለ ነው ማለት ነው። ምናልባት በተሳሳተ መንገድ ውስጥ ሊከታት ይችላል። ስለዚህ የምታወጣውን አዲስ ቁጥር ማወቅ እፈልጋለሁ። አይ ይህንን እንኳን የምትነግረኝ አይመስለኝም ሳጅን። ግን የማወቅበት ዘዴ አይጠፋም። ጥሩ። በዳይሪዋ ላይ አዲስ ነገር የጻፈችዋለ? ከሶስት ቀን በፊት ነው ያየሁት። የተለየ ነገር ግን አልጻፈችም። ለትብብርሽ አመሰግናለሁ። መልካም ስራ። ደህና ዋይ። እሺ እሺ ሳጅ እንደ ነዋል ሶስና ነገሮችን ከዚህ መደበቅ ጀመረች ማለት ነው መጠብ ነው ማስለው መድን መድን አሁን ከዚህ የወጣው መርማሪ ነው አይደል አዎ ምን አለ እዮብ ያለበትን አውቋል ቢያውቅ የሚነግረኝ ይመስልሻል ቆይ ግን እዮብ አልደወለልሽም አልደወለልኝም የጻፍኩለትን መልእክት አላየውም መሰለኝ። ሊሆን ይችላል። ምን ነው ምን ነው ቀራለሽ አላለኝም። የመንታዎችን ጾታ ወክኝ እኮ ሴቶች ናቸው ደስ ያለ? እኔ በጣም ነው ደስ ያለኝ። እየው ሲሰማ ምን የሚል ይመስልሻል? ምንም የሚል አይመስለኝም? እንዴት እንዴት እርግጠኛ መሆን ትችያለሽ እንዴ ያለ ፍላጎቱ በፈጸመው ግንኙነት ጸንሻለሁ ስትዩ ሚስቴ ሁኝ የሚልሽ ይመስልሻል እንዴ? መረጋጋት ባለመቻሉ ነው ሊያፈቅረኝ አልቻለው። ተስፋ አልቆርጥም እንደሚያፈቅረኝ አምናለሁ። ቆይ ባልሽ እንዲሆን ነው እንዴ የምትፈልጊው? አዎ፣ እሱ ሽሽት ላይ ነው። ቆይ ከየት አግኝተሽ ነው ባልሽ የምታደርጊው? እኔ እንጃ አላውቅም። ከሚሸሽ ተገቢውን ፍርድ ተቀብሎ ማረሚያ ቤት ገብቶ የእስር ጊዜውን ቢጨርስና ቢመጣ ባልሽ የመሆን እድል ይኖረዋል። እንዲሸሽ ሳሆን ለፖሊስ እጁን እንዲሰጥ ነው አንቺ ማበረታታት ያለብሽ። መድን፣ ምን እያልሽ ነው? አዎ አይሚ፣ ይቅርበይን ይቅርበይን። ቀን በቀን በጸጸት እያለብሽ ነው። ምናልባት ቅጣቴን ሳገኝ ጸጸቱ ይቀንስልኝ። ግን ፈራሁ። ፈራሁ መታሰር ፈራሁ። በአንድ ግቢ ውስጥ ተወስኖ መኖር ፈራሁ። ግን አይነቱ ፈሪ ቢኖርም አይጥ ደብል አምጣልኝ። አስተናጋጅ ደብል። ለምንድን ይሄን ሞባይል ያልዘጋሁት? ሄሎ ሄሎ። በዚህ ሰዓት መደወሌ ብልግና እንደሆነ ይገባኛል። እዮብ፣ በሰላም ነው በዚህ ሰዓት የደወልከው? መድህን፣ ብርታት አጣሁ። ፈራሁ። በጸጸትና በፍርሃት ውስጥ መኖር መሰቃየት ነው። ስለዚህ መሞት አለብኝ። አይሆንም! መሞት እዮብ፣ በምትለው ነገር አይሆንም፣ መድህን አንቺ ልክ እንደ አይሚ መልካም ሴት ነሽ። ካወቅኩሽ ጀምሮ ላደረግሽልኝ ነገር በጣም አመሰግንሻለሁ። በጣም ነው እምወድሽ። የት ነው ያለኸው? ቡና ቤት፣ የተለመደው ቦታ። እዮብ፣ ቡና ቤቱ የት ነው? አዲስ አበባ። የት አካባቢ ነው? ቃሊት ይመስለኛል። እዮብ እባክህን ያለህበትን ቡና ቤት ስም ትነግረኛለህ ለምን እነግርሻለሁ እመጣለሁ መድን ለምን ለምን ትመጫለሽ አብሬ መሆን እፈልጋለሁ እኔ ራሴን አጥፍቼ ልገላገለሁ ስለማታገኝኝ አትምጪ አይሆንም እዮብ አይሆንም እንዴ፣ ምንድን ነው የምሰማው? የመኪናና የበር መከፈት እስቲ፣ እንዴ፣ መቼን፣ በዚህ ሰዓት ወዴት ነው የምትሄደው? በህልሜ አይደለም መቼም፣ ስድስት ተኩል ምንድን ነው ነገሩ? ምንድን የተምታታብኝ? ማታ በጊዜ ነው የመጣችው። ታዲያ አሁን በዚህ በስድስት ተኩል የት ነው የምትሄደው? መድን ወርቄ ጠይቄ፣ ለምን አልመጣም? ወርቄ እዮብ፣ እንዴ በጣም ሰክራለሁ። አገኛለሁ ብዬ እራሱ አላሰብኩ መኪናውስ፣ መግባት እራሱ አቅቶ ነበርኩ። ቆንጆ ነሽ በብዥታ ውስጥ እያየኸ ነው ቆንጆ የሆንኩብህ? ኖ ኖ፣ በጣም በጣም ነው የምወድሽ። እኔ ወድሃለሁ። ከወደሽኝ ሙዚቃ ጋብዥኛ። ክፈችዋ፣ ድምፁን ከፍ አርገሽ ክፈችዋ። እሺ ሶስና ስርዓት ሽንያዥ ዝርዝር ጉዳዩን ለአንቺ ማስረዳት ያለብኝ አይመስለኝም። እኔ እኮ ተጨንቄ ነበር። ምን አለ ደውልሽ የተፈጠነውን ብትነግሪ ኖሮ። ለአንቺ ለመንገር የምችልበት ሁኔታ ላይ አልነበርኩማ። እሺ እሺ። ብሎ እንዴት መጣልሽ? ሰክሮ ነበር። በቃ ይዞ መጣሁ። ምን ልታደርግ ያስበሽ ነው ያመጣሽው? መድን ብቻ ያሰብኩ ያለሁትን ነገር አታደርጊም አደል? ምንድን ነው ያሰብሽው? ለፖሊስ ልታስይሹ ነው አደለም? በይኝ ምንድን ነው የምትጨቃጨቁት በጠዋት ጭቅጭቅ እንገላህን ታጠብክ ገንዳ ውስጥ እንቅልፍ ወሰደኝ ታምናላችሁ እና ፀሐይ ሞቅደች ሶስና አምሮብሻል በል እየወፈርሽ ነው ተስማምቶሻል ወንበሩ ላይ ተቀመጥ በቃ እኔ ቆንጆ ቁርስ ላዘጋጅ አፍጥኙ መድህን ቶሎ መሄድ አለብኝ እሺ እዩ፣ መምጣት አልነበረብህም። ፈልጌ ነው የመጣሁት። በእርግጥ እንዴት እንዳገኘችኝ አላስታውስም። እዮ፣ እባክህ ቁርሱ ይቅርብህ፣ እንሂድ፣ ተነስ እዮ፣ ፍጠን። ከዚህ ግቢ መውጣት አለብን። የት ነው የሚሄደው? ተረጋጊ። እባክህ ተነስ። ዋው፣ መድህን በጣም ይጣፍጣል። አመሰግናለሁ እየውቤ፣ እኔ በቃኝ። ቡናውን ልቅዳልህ። እንደ በፊቱ ካልሆነ ቡናሽ አልጠጣም። የሚበልጥ ነው። ይልቅ ፈጣን በል ና ተነስ። ደግሞ ቱታን የለበስከው ልብስን ቀይር። እንዴ ሶሲ፣ እያጣደፍሽው እኮ ነው። ምን ሆነሻል? ስለፈራው ነው። ምንድን የፈራሽው? ጧት ደጋግመሽ ስልክ ደውለሽ ነበር። መርማሪው ጋር ነው የደወልሽው አይደል? እኔ ያልፈራው አንቺን። ምን አንቀጠቀጠሽ ታዲያ? እንካ ቡናውን ጠጣ። ቋንዴ በር እየተንኳኳ ነው። ልክፈት። ወይኔ ይውል መጡ መጡ። ለኔ ውስዱ ነው ምድን ፖሊሶች ናቸው። የሚሻለው ና ያደረግኩት። እዮቤ መድን፣ አታለልሹ አታለልሹ። መድን፣ ወይኔ ዮቤ ዛሬ እሁድ ለኔ የተለየ ነው። ምክንያቱም ኢዮብን ለመጠየቅ ማረሚያ ቤት እሄዳለሁ። ያለፈውን አንድ ወራት በየሳምንቱ እየሄድኩ የጠየቅኩት ቢሆንም ዛሬ ግን የሚሄደው መንታ ልጆች ከሱ ማርገዜ ልነግረው ነው። ከዚህ በላይ መደበቅ አልችልም። ሶስና! አቤት። መድን በጠዋት እኮ መውጣት አለብን። እሺ እሺ፣ እስከምለብስ አንቺ መኪናውን አሙቂ እኮ መመላለስ አይከብዳችሁም ይህን ያህል እኛን ያልደከመን አንተ ሰለችህ ቶሎ ትበሳጫለሽ መቀለድም አይቻልም ማለት ነው ምን ነው እንደ አክስትሽ ብትሆኚ ማረሚያ ቤቱን እየለመድከው ነው አደል የማይለመድ የለም አንዳንድ ቀን የሚሰማኝ ስሜት ቢኖርም ውስጤን አሳመኘዋለሁ ማንበብም እየጀመርኩ ነው ምን አይነት መጽሐፍ ላምጣልህ የምፈልገው መጽሐፍ እዚህ አለ ምግብ ግን በደንብ ትበላለህ አሁን እንጀበላው ነው። ምንም አላል። እንቅልፍ በደንብ ይወስደው። በጥያቄ ላይ ጥያቄ ሶስና፣ ተጨማሪ ጥያቄ ለጊዜው አልቀበልም። ስለምትጨነቅልህ እኮ ነው የምትጠይቀ ሶስና። ማት ጨነቅልህ ነው የምታስበው። ሶስ ሄደም እሺ ስል ምን ያህል እንቅልፍ እንዳጣው መድን ልትነግረ ትችላለች። ጭንቀትች ከራስ ፍላጎት የመነጨ ነው። ከእኔ ፍቅር ስለያዘሽ እኔን ለማግኘት ስቲ ወንጀለኛ ሆኜ እንድሸሽ ታበረታችኝ ነበር። ፖሊስ ከማያገኘኝ ቦታ ሄደን ተጋብተን መኖር እንደምንችል በዲያሪሽ የጻፍሽውን መድን ነግራኛለች። እኔ የማደርገው ግራ ገብቶኝ በጸጸት እየተሰቃየሁ አንቺ የምትመክሪኝ ግን መደበቅ እንደነበረብኝ ነበር። እኔ እኮ የአንቺ ጭንቀት የተሳሳተውን መንገድ ነበር የሚመራኝ። የአክስትሽ ጭንቀት ግን እውነትን ተቀብዬ እጄን ለፖሊስ እንድሰጥ ብርታት ሆነኝ። ማረሚያ ቤት ከብቼ እረፍት አገኘሁ። ከራስ ፍላጎት የጸዳ ጭንቀት ነው መድህን የተጨነቀችው። ለፖሊስ አሳልፋ ስሰጠኝ አላዘንኩባትም። ምክንያቱም አሁን ደግሞ ጠበቃ ቀጥራ ያን የጠፋውን ከሃይሚ ጋር የነበረ ሰው አፈላልጋ ነፃ መሆኔን ስላረጋገጠችልኝና በቅርብ ልፈታ ስለሆነ ደግሞ ራሷ መልሳ ክሳኛለች። በቃ ተረጋግ። መድህን ውስጥ ያለውን ዛሬ ተናግሬ ማብቃት አለብኝ። ተናገር ተናገራ ምንድን ነው? ተናገር። ነፍሰ ጡር ነሽ፣ መንታ እርግዘሻለሁ። ማን የነገረ? አንቺ ነሽ አይደል? እንዴ አንቺ እያለሽ እኔ ለምን እነግረዋለሁ? ዳያሪሽ ነው የነገረን። ቢሆንም ግን የመንታ ልጆች አባት ልታደርጊኝ ስለሆነ ደስ ብሎኛል። በቃ እናንተ አብሮ መድን። ለሁሉም ነገር አመሰግናለሁ፣ ለሰጠሽኝ ነጻነት ጠበቃ ቀጥረሽ ነጻ ስለምታውጭኝ ስለ ሁሉም ነገር ችግር የለውም፣ እዮቤ። እሺ የልጆቼ እናት አሁን እናውራ እዮቤ ጥር ክፍል ሶስት የመጨረሻው ክፍል። የሰማችሁትን ይመስል ነበር። ድራማውን የተጫወቱላችሁ ህሊና ሲሳይ፣ ማስረሻ ገብረ ማርያም፣ ዳንኤል ሙሉነህ እና ሂሩት ይርዳው ነበሩ። የዲያሪው ሚስጥር ድርሰት ወንጌል እሸቴ። የዲያሪው ሚስጥር